ሃይማኖቱም የቀና ነው። በናግራን ሀገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማይ ጊዜ እጅግ አዘነ። መንፈሳዊ ቅንዓትንም ቀና። ከዚህም በኋላ ተነሳ፣ ወደ ቤተክርስቲያንም ገብቶ በመሰዊያ ፊት ቆመ። ዓይኖቹንም ወደ ሰማይ አቅልጦ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውን እና የማይታየውን የፈጠርክ፣ የመላእክት ሁሉ አንተን የሚያመሰግኑ ለአንተም የሚገዙ ዓይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው ስድስት የሆነ ሱራፌል የሚመሰገን እያሉ ያለማቋረጥ የሚያመሰግኑ ብርሃንን እንደ ልብስ የሚጎናጸፍ የገሩ አለት ለሆነ ለጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ የጠፉ በጎችን መልሳቸው ዘንድ ልጅህን ይኸው ቃልህ ነው፣ በፈቃደ የላከው አንተ ነህ። ተናጋሪ በግ ጌታ ኢየሱስ ክርስቶስ ሆይ፣ ከአሩና ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማን ከድንቁርና ማውጡ ወደ ብርሃን ወደ ሕይወት ወደ እውቀት የመራህን አሁንም ከሃዲ ወንጀለኛና ፊንሃስ የቤተ ክርስቲያንን ልጆች እንደ በጎች በሚረድ በማረድ እንደገደላቸው በእሳት ማቃጠሉ የወገኖችን እና የርስትህን ልጆች እንዳጠፋቸው፣ እነሆ አብ ሆይ እኔ አመንሁብህ በአንድ ልጅህን በህያው ቅዱስ መንፈስህን በመሰዊያ ክብር ተማጽኛለሁ። በሃይማኖት ህንፃ ጸንቻለሁ። እነሆ ስለ አምልኮጥህና ስለ ምምራን ወንድሞች ስለቀናው በአንድ ልጅ መስቀል ጠላቶችህን ልዋጋቸው እወጣለሁና ከአንድ ንዳይ እንዳታሳፍረኝ የማያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደሌና ስለ ኃጢአቴ ጸሎቴን የማሰባል ልመናዬን የምትተው ከሆነ በዚህ ቦታ ብትገድለኝ ይሻለኛል። አቤቱ መሀል ቅርባ ይለህሩህ ርስትህ የሆኑ ሚመናንን በከሃድያን ጠላቶች እጅ አሳልፈ አደስ እኛ ወገኖችና የርስትህ መንጋዎች ስለሆን ለአንተ ምስጋና እናቀርባለን። ምስጋና ገንዘብ ነውና ለዘላለሙ። ከዚህ በኋላ ንጉሥ ካ ከሀገረ መንግስት ወጥቶ ሄደ። የናግራንን ሀገር ያጠፏት ያጠፏት አይሁድን ገደላቸው። ብዙ ታምራቱም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር፣ በታላቅ ደስታ በጣም እንደሰለ እግዚአብሔር ምን ዋጋ ቅብላለው ለጌትነቱ ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብለት በቀረ አለ። ከዚህም በኋላ ይህን ዓለምን ንቆ መንግስቱንም ትቶ ወጣ ደጋጎች መነኮሳት ወደሚኖሩበት ወደ አባጠጠር የሆን በተራራ ላይ ወዳለ ገዳም እስከደረሰ እግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየ የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችን ወጥቶ ረግመኛ ዓለምን እንዳያይ ማለት ከእርሱም ጋር ያገባው ዕቃ የለም። በመጽሐፍ ከሸክላ ጽዋ ከለበሰዓት የምንኩስና ልብስ በቀር ምግቡም አምባሻና ጨው የሚጠጣው ውሃ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቀልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔር ደስ አሰኝቶ በፍቅር በአንድነት አረፈ። እግዚአብሔር ምስጋና ይሁን በረከቱም ከኛ ጋር ለዘላለም ትኖር አሜን። ሰላም ለካል የትንምርት ህድጌታ ለሌሉን ተፈነበ አክሊሎ በጎልጎታ ይስቅሉ ዝንቱ ሀያል የተመካ አባይሉ አመዲሁ ሰራዊ ተሳባ ተቀትሉ ዘንበለ ያትርፋ አደ ሉ ወበዛ ለ ይረፍ ቅዱስ አባ አሞኔ ወሳገረቶና በዚች ዕለት ያገር ጦና ይከብር አባ ሆኖ ይሳፈ ላይ ቅስና ሲተራውራ ጊዜ ተነስቶ ወደ አባይ ስሮ ሄደ እያገለገለውን ማስከይ በርሱ ዘንድ ኖራ። ከዚህ በኋላ ወደ ደብረቶ ተመልሶ ለራሱ በዓት ሰራ። በታላቅ ተጠምዶ በቀን ተጋደለ። ሰይጣን በርሱ ላይ በሴት መነኩሲት አምሳ ወደርሱ መጣ። የበዓቱን ደጃፍ አንኳኳ ጊዜ ካፈተለትን ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኮሉን ገለጠ፣ መልኩም እንደ እሳት ያወጡ ነ ቅዱሱንም እኔ ታላቅ ጦርነት አምጣብሃለሁ አለው። ከዚህም በኋላ መልኩ ወደ አንዲት ወጣት ሴት ሰይጣና ሄዶ አነሳሳት። ቅዱስ አሞኒዎስን ከእርሷ ጋር ባህርያት ለትጥለው ልብሶ ሲለብሳ በመሸት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። ሴት ነ መንገድንም ስቼ በምሽት ጊዜ ከዚህ ደረስ አራዊትም እንዳይበሉኝ በውጫት ሎኝ እግዚአብሔርም ስለ እኔ ደም እንዳይመራመር መከፈተላትም ጊዜ የሰይጣን ማጥመጃ እንደሆነ ች ላካትም እርሱ እንደሆነ አወቀ። በአምላካውያን መጽሐፍት ቃለም ገሰጻት ለሀጣን ስለተዘጋጀ የሲኦል እሳት ማስገነዘበት። ሁለተኛም ለጻርቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜ የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙን ልብስ ከላይዋ አውጥታ ጣለች። ከእግሮቹ በታችን ሰገደች። ነፍሷ የሚያድን ዘንድ በማልቀስ ለመነች። የተጎድ ልብስ አለበሳት። ራሷንም ተላችታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊት የማፍረ ሁለት ጊዜ የምትጸልይ ይሆናለች እና በየሁለት እና በየሶስት ቀን ትጾማለች። ሰይጣንም በአፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው ባባሙን ውስጥ ቤት ሴት አለች እና እርሱ ከታላቅ ገድል በኋላ ያንዲትን ሴት ፍቅር ወዷልና እርሱም እርሷም በእርሱ ዘንድ በባት ውስጥ ትኖራለች። እንደው መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ፣ የበላይ ምሳሌ የሆነ ጻድቁ አባ ብሎ ያን ጊዜ ተነሳ። አባ ዮሴፍን ና አባ ቦሂንም ከእሱ ጋር ወሰዳቸው፣ ወደ ቅዱሳን ሞኒ ውስጥ ገዳ እንደ ደብረቶን አደረሱ። ደጃፍን ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣ ዘንሰበርሳቸውም ያ መንግስት የነገረን እውነት ነው ተባባሉ። የክብር አሁን ስም ሳድዥ ብሎ ስም አውጥቶላታል። ይህም የዋይት ማለት ነው። ገብተው ጸሎት አድርገው እግዚአብሔርንም ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባሁን ስም አንባሻ እየጋገረችልን ነውና፣ ተነሱ፣ ሳድዥን ያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቁማ እጆቿን ወደ ሰማይ ተዘርግተው ስትጸልይ ያገኘዋት፣ አይተው ስለዚህ ድንቅ ስራ እጅግ አይደለም የተመሰገነ እግዚአብሔርን አመሰገኑ። ከዚህ በኋላ ማዳም አላቸው። በሉ በዚያችው ሌሊት መልአክ ስለ አባ አሞኒዮስና ስለ ሳዴሽ ገድላቸውን አባ ብሎ ነገረ። ወደዚህ ዛሬ ያደረሳቸው እግዚአብሔር ነው። የሳዴሽ እረፍት እንድታዩ አላቸው። ሶስት ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። እግዚአብሔር ፊት አንዲት ስግደት ተሰገደች እና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባሞኒ በስም ትሩፋቷ እንዲነግራቸው ጀመረ። እርሷ በእርሱ ዘንድ አስራ ስምንት ዓመት ስትኖር ከቶ ፊቷ ቀና እንዳላደረጋቸ ሲሆን ደግሞ ፊቷን እንዳላያት ምግባቸውም አንባሻ ናቸው እንደሆነ። ከጥቂት ቀን በኋላም አባሞኒ አረፈ።

ለክብረ ሞቱ ዘፎቆ በዘፈረ ልብስ ድምፅ አውታሪ ለመሰንቆ ዳዊት ንጉሥ በዝመ አሞኒ ነበር እስከ አም ሰላስ ወበዛቴ ለት አይረፈ አብ ክቡር አባ በትረ ወንጌል አበ ምኔት ዘደብረ ሊባኖስ ሙልቆም ቡላአበ መምህራን አሰርቱ ወሰደስቱ። በዚህ ችንቀት ከአባቶች መምህራን አስራ ስድስተኛ የሆነ በደብረ ሊባኖስ አበ ምኔት ሆኖ የተሾመ የከበረ አባት አባ በትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽህናን የለበሰ ትናንቀንነትን የሚወድ ነበር። ምንኩስናን ልብስ ከለበሰ በኋላ መልካም ገድል ተጋደለ። በክርስቶስ መንጋ ላይ ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራው አሚሩ ለግንቦት በዛቲ ዕለት ይገብር በዓለ ዐቢየ ኩሎሙ ህዝበ ክርስቲያን በእንታ ስተ የተገጻ ቅድስት ድንግል ማርያም

መንፈስ ቅዱስ አሐዱ አምላክ አማላት ኖረ ከዚህ በኋላ